ሀይ! ውድ ተመልካቾች እንዴት ናችሁ? ዛሬ ማክሰኞ ሚያዝያ 14 2017 ትምህርት ሚኒስቴር ይዞ በወጣ ማስታወቂያ መሰረት ከዚህ በፊት ኤግዚት ኤግዛም ተፈትናችሁ ላልተሳካላችሁ ተማሪዎች ከዛሬ ማክሰኞ ሚያዝያ 14 እስከ ግንቦት 5 2017 ድረስ ድጋሜ መመዝገብ እንደምትችሉ ትምህርት ሚኒስቴር ገልጿል ማለት ነው። ስለዚህ ከዚህ በፊት ተፈትናችሁ ላልተሳካላችሁ ተማሪዎች በዚህ በተሰጠው ጊዜ ውስጥ መመዝገብ ትችላላችሁ። ስለዚህ መመዝገቢያ ሊንክ እዚህ የተቀመጠ ሊንክ ላይ ገብታችሁ መመዝገብ ትችላላችሁ። ለምዝገባ የሚያስፈልገው 800 ብር በቴሌ ብር የሚፈጸመው ክፍያ ይሆናል ማለት ነው። ከዚህ በተጨማሪ ያንን ቀን ፈተና ላይ ስትገቡ ግዴታ ዲጂታል አይዲ ወይም ናሽናል አይዲ ማውጣታችሁ ማውጣት ሲኖርባችኋል ማለት ነው። ስለዚህ ጊዜው እየደረሰ ስለሆነ ካሁኑ ጀምራችሁ እንድትዘጋጁ ለማለት ወዳለው። ስለዚህ እንደዚህ አዳዲስ ለኤግዚት ኤግዛም እንዲሁም ከትምህርት ዙሪያ የሚኖረውን መረጃ ለማግኘት ዩቱብ ቻናልን ሰብስክራይብ ላይክ፣ እና ሼር ማድረጋችሁን እንዳረሱ። ስለዚህ ጊዜው በጣም ትንሽ ጊዜ ስለሆነ ዝግጅታችሁን በደንብ አጠናከራችሁ ቀጥሉ። መልካም እድል መልካም ፈተና ይላችኋለሁኝ። ጊዜው በጣም እየቀረበ ነውና መልካም ጊዜ ወዳችኋለሁኝ። ሰብስክራይብ